እኔ ቀድሞም ሆነ ዛሬ ዓላማዬ ለሚያውቀኝ ሰው አንድ ነው፣ ሁለት የለኝም። እሱን እግዚአብሔርን ለህዝቡ ከማቅረብ በስተቀር አዲስ ነገር ፈጥሬ አዲስ ነገር አድርጌ ራሴን በዚህ አቋቁሜ በዚህ ረድቼ እንዲህ ያለ ድርጅት ፈጥሬ የምለው ነገር የለኝም። እግዚአብሔር ይመስገን እና እንግዲህ ጨርሶ ከቤተክርስቲያን ተባሪ ውጭ ከሆንኩ በኋላ የምታዩኝን ታዩኛላችሁ፣ የምታውቁኝን ታውቁኛላችሁ። የዕለቱን ትምህርት ከምሰጣችሁ በስተገር ወደ ጎን ሄዳችሁ፣ ይህን ድርጅት አቋቋማችሁ፣ ይህን ፈጥራችሁ፣ ይህና እንዲያጋችሁ ብዬ የተናገርኩበት ቀን ያለ አይመስለኝም። አላልኩም። ደሞ ግን ሳየው ብዙ የሚያሳዝን ነገር ለማየው በስሚ በምክንያት ብዙ ነገር አያለሁ፣ ሰማለሁ፣ አዝናለሁ። ታዲያ አሁንም አሁንም አሁንም ዛሬ የምሰጣችሁ አደራ አላችሁበት ሆናችሁም ለእመቤታችን ለምኗት እንዳትጨክንና ቻገና ጠፋ ለምኗት። ባለቤቱ ብሏል ቅዱስ ዮሐንስ ወንጌላዊ በራእዩ በምዕራፍ 16 በቁጥር 18 ላይ 15 ላይ ጽፎታል እኔ እንደ ሌባ ድንገት እመጣለሁ! ብፁ ዘይተግ ወይ አቀባል ባሲሁ ከመይሁ ራቁ ወይ ያስተሪ ሀፍረቱ ተግቶ ልብሱን የሚጠብቅ ሰው ብፁ ነው ራቁቱን እንዳይሄድ እርቃኑ እንዳይገለጥ ብሏል እና እርቃናችን እንዳይገለጥ አገራችንም ከሀገር ቤት እንዳትጠፋ ከተፈለገ ጠንከር ብለን ለእመቤታችን መንገር አለብን ያቺ ቤተ ክርስቲያን ብትኖር ኖሮ አሰጋንም ነበር ግን የለችም የለችምና በየራሳችን የጥላታችን አቤት ማለት አለብን ለነፍሳችን ለራሳችን ለህይወታችን ለቤተሰባችን ስለዚህ ለመገናኘት ትየለ ከበቃን ፈቃዱ ይሁንልን። ያ ለዚያ የሱ ፈቃድ ይሁን። ምን እናደርጋለን? የምን አዝጉን ገልምና እንዴ ከጾም በኋላ የምንገናኘው ያድርስ ግን፣ በያላችሁበት ለእመቤታችን ንገሯት፣ ንገሯት፣ ንገሯት። አገሪቱን ርስት፣ ህዝቧን አስራት አድርጌ ሰጥቼሻለሁ ብሎሻል። ሰይጣን ለምን ይቀማሻል? ብሏት ለምን ይቀማሻል? ከአንቺ እሱ ይበረታሉ እ ያሸንፋሉ እና ህዝብሽን፣ አገርሽን አድኝ ብላችሁ ንገሯት።